ቤቱ ደውላልሽ ነበር እንዴ? አልደወለችልሽም? አላወራችሁም? የትም እንዳለች አታቂም? ወላንሳ ሰላም ሰላም ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር ይመስገን ሆን እያደናነ ዛሬም በድጋሚ ብቅ ብለን፣ ያው በነ ሉል እና በነ ሚት ጉዳይ ነው። ባለፈው እንግዲህ አይታችኋል። በጣም የማይገባ ተግባር ነው የፈጸመው። እኛ ከእሱ ጋር ነች ብለን እያሰብን እሷ ግን የለችም። እኔጋ ከእኔጋ ከወጣች ሁለት ቀን ሆኗታል ማለት እንግዲህ በጣም አስከፊ ነው። ለእኛም በጣም የከፋን ነገር ነው። የት የት ደርሳ ይሆን የሚለው ራሱ በጣም እያስጨንቀን ያለው አሁን ላይ ማለት ነው። እና ለምን ደሞ ያስጨንቀን፣ ያው ምናልባት ተሸማቃ ይሆኑ ወደ ቤት ማትመጣው እንግዲህ፣ ስትሄድ ጥላት ስለሄደች ምናልባት እኔም ፈርታ ነው ወይስ ደግሞ ምንድን ነው እሱ ምክንያቱ የሚለውን አላወቅንም። ስልክም ስንደውልላ ጭራሽ ነው ማታነሳው። በተለይ እኔ ደግሞ አታነሳ ማለት ነው። እና የት እንዳለችም አልነገረችንም። ስለዚህ በጣም ከባድ ነው ይሄ ነገር ማለት ነው። እና አሁን ማድረግ ያለብህ ምንድን ነው እሱ ያው በስልክ ለማውራት ሞክሬ ነበረ። ማስጠንቀቂያ ሰጥቼዋለሁ። በምንም መንገድ ከነገ እንዳያልፍ ይዛሀት ከምታመጣበት ይዛሀትና፣ ካልሆነ ደግሞ ያው ወደሚመለከተው አካል ሄዳለሁ ስላልኩት የፈራም ይመስለኛል። እንግዲህ ሺ ብሎኛል። እየጠበቅኩት ነው። ይዘዋት ይመጣል አይመጣም አብረ የምናየው ነገር ይሆናል። ግን ያው የሰው ልጅ ይሳሳታል፣ እኛ ይቅርታ እናድርግላታለን። ሲጀመርም ያው በራሷ ህይወት ላይ የመወሰን መብት ያላት ራሷ ነች፣ ምክንያቱም 18 ዓመት ሞልቷታል። ግን አሁን ካለው ነገር አንጻር ብታግዘን ብትረዳን ከጎናችን ብትቆም በሚለው ነው እንጂኮ በምንም አይነት መንገድ እሷን አግተን ይዘን መቀመጥ አንችልም ማለት ነው እና የመንቀሳቀስ መብት ከቦታ ቦታ የመሄድ መብት ስላላት ማለት ነው እና ግን በዚህ ሁኔታ ደግሞ ፍቅር በዚህ ሁኔታ ላይ ሆና እንግዲህ እሷን ጥሎ መሄድ እንደ ንጹህ አይምሮ እንዳለው ሰው እና እንደሚያስብ ሰው ተገቢ አይደለም ብለን ስላሰብን ነው እና ግን እስቲ እንግዲህ አብረም የሆነውን ነገር እናያለን። ወላንሳ ወላንሳ ነስ እሚቱ ደውላልሽ ነበር እንዴ? አልደወለችልሽም? አላወራችሁም? የትም እንዳለች አታውቂም? ምናልባት በፍቅር ስልክ ደውላልሽ አንስተሽ ከሆነ ብዬ ነው። አላነሳሽም? እርግጠኛ ነሽ? ልጁ ጋ እኮ የለችም አሉ። ያው ይዟት ከዚህ ቤት ወጥቷል እንጂ ጭራሽ የለችም እዛ ብሎ አለኝ። አግኝቼው ነበረ ውጭ የለችም አለ። እና የት ሄዳ ሊሆን ይችላል? እንግዲህ የለችም አለ በቃ ልውድ ወስዷት አልነበረ እኮ እሱ ጋር የለችም፣ እኔ ጋር አለ። ከዛ ደግሞ እንደገና የት ነው ያረካት ምናምን ስለሆነ እሷም ደግሞ ስልክ አታነሳም። እኔ ስደውልላት ስልክ አታነሳም። እኔ እንጃ የት እንደደረሰች አላውቅም። እንግዲህ ዛሬ መጥቶ አዲስ ነገር ካለ ይነግረናል። አንቺም ደግሞ የሚገባው ከሆነና የሚረዳ ከሆነ ምን ያክል እኛ እየከበድን እንደሆነ ብቻችንን እንድትነግሪ ይፈልጋሉ፣ ሲመጣ ማለት ነው። ምን ያክል ብቻችንን፣ አንቺ ብቻሽን ስንቱ ጋር መሆን ትችያለሽ? ፍቅር ደግሞ ጸበል ጀምራለች ታውቂያለሽ? እዚህ ከዛ እሷን የሚያደርስ አለ፣ ጠዋት ጠዋት ምናምን። በጣም ከባድ ነው ነገሮች ማለት ነው። ስለዚህ ከቻለ ዛሬ ይዟት እንዲመጣ ነግሬው ነበር። ይዟት ከመጣ ይዟት ካልመጣ ደግሞ እንግዲህ ንገሪው፣ ያለውን ችግር ንገሪው። እና የሚረዳ እና እንደ ሰው የሚያስብ ከሆነ ፈልጎ ይመልስልን ልጃችንም ማለት ነው። ግቢ በቃ እና ቤተሰቦቻችን ያው ፍቅርም ያለችበት ሁኔታ አሁን ላይ ጸበሏን በደንብ እየተከታተለች ነው። ይሄ ቪዲዮ ሲሰራ ዛሬ ለሶስተኛ ጊዜ ሄዳን የመጣችው ይሄ በጣም ደስ የሚል ነገር ነው ለውጥም እናያለን ብለን ተስፋ እናደርጋለን ያው ማንኛውም ነገር በአንድ ቀን በአንድ ደቂቃ ውስጥ አይሆንም ቀስ እያለ ነው ነገሮች የሚስተካከሉትና እርግጠኛ ነኝ ቀስ እያሉ ነገሮች ወደ ቦታቸው ይመልሳሉ ብዬ አስባለሁ ሌላ ደግሞ በእንቅርት ለጆሮ ደግፍ እንዳይሆንብን እነ ልድ ይህን ነገር ቢያስተካክሉና ሚቱም ወደ ቦታዋ ብትመለስ ደስታችን ነው እና ያለው ነገር ይህን ይመስላል ያው ፈጣሪ ይርዳን ነው የሚባለው እኔ አሁን የፈራሁት ምንድን ነው እሱ ሚቱ ፈርታ የሆነ በቃ ወላንሳ ነበር ነበርሽ ነይ ቁጭ በይ ችግር የለም ጉዞ ምንድን ነው እሱ የት አግኝታት ነው ያመጣት ነው በፊትም እዛው ነበረች አንተ ጋር የት ነበርሽ ለምን እንደው ስልክ የማታነሽ እሚት ለምንድነው ስደውልልሽ ስልክ የማታነሽው? ለምን አታነሽም? ምን ችግር አለ ታነሽ? የት ነበር? እሺ፣ እሺ። ለዚህ ለሁለት ቀን በፍቅር መኖር አቅቷችሁ ለምትባሉት ነው ይያት ካለክ ይያት ካለክ ስትለይ ነበር? እኔ ማደላ ሰው ነሽ። እንዴት ምን ማለት ነው፣ ደና ሰው ነሽ? ምን አባል አባላችሁ? እናንተ ቆይ፣ ገና ትዳር ሳት ጀምሩት አንድ ቤት ውስጥ ገና አንድ ቀን ሳታድሩ እንጀራ ለመጋገር ነው እንዴ? ሰራተኛ እኮ አይደለችም። እንጀራ ለማስጋገር ነው እንዴ? ደሞ ሞያ በደንብ አድርጋ አስተማረቻት። አዎ፣ በደንብ ጠንቅቃ ነው የምችለው እንጀራ እንጀራ መጋገር ከብዶሻል? አንቺ ራስዋ ፋልሊን ብለሽ ከብዶሻል ወይ እንጀራ መጋገር? ጤፍህን አስተካክል። እንጨት እንጨት የሚል ጤፍ ገዝታ አምጥታ ርካሽ ስላገኘ ብቻ ለማስጋገር ሞክረህ ከሆነ ነው እንጂ እንተ እንደዚህ አቃጥላ ልደፋኝ ነበር እንደው ቆይ ቆይ ቆይ ቆይ ቆይ፣ መጀመሪያ ምን ነበር ያልከኝ? አባቴ እኔ ጋር የለችም ብለኛል ነበር። አሁን ዛሬ ከየት አመጣት? ፈልጊ ከየትም ብዬ እንዳመጣው እ የለሽም ነበር እዛ። የት ሄደሽ? ለምን ወደዚህ ለምን ሳትመለሽ? እንዴት ምን ብዬ ነው የምመለሰው? ለምን ደግሞ አትመለሽ? ቤትሽ አይደል እንዴ በማንኛውም ሁኔታ ውስጥ ቢሆን እኮ ብትመለሽ ይሄ እኮ ቤትሽ እኮ ነው። ገና ለገና ከእሱ ጋር አልተስማማሁም ብለሽ ሌላ ቦታ ትሄጃለሽ፣ እንድትንከራተቻለሽ። ሲቀጥል ምን አባላችሁ ገና ሳትተዋውቁ፣ ገና ሳትገናኝ፣ ገና አብራችሁ መኖር ሳትጀምሩ ምን አባላችሁ ነው? ጥያቄ ነው። አንተስ ብትሆን አበድኩላት እንትን አልኩ፣ ሆዷ ውስጥ ያለው ልጅ ይጎዳል ምናምን ብለህ ውሃ የሆነ ገና በስነስርዓት ያልተረገዘ ልጅ ልጄ ልጄ ብለህ ይዘህ ሄደህ፣ አሁን ደግሞ ምን አባላህ እዛ እሱን። አንተ ስላልክ አይደለም እኔ የምጠይቀህን ብቻ ጥያቄ መልስ። ቆይስ እዚህ ጋር ለመባላት እንትን አትበሉ። አይተሻታ? ለመሆኑ ገብተሽ አይተሻታ? ነው ጨክነሽባት ነው እና ሂጂና ገብተሽ አይተሻት ነው እን እዚኛ ጸበል ምናምን አስጀምረን ስንት መከራ እያየን ነው። ዝም በል ዝም በል ዝም በል። ይቅርታ አድርግልኝ ተነስ፣ ወደዛ እንትን እንትን እያለ ነው እየበጠበጠ ቀጥቀጣ ነው እምታስወጣ። አታንሳ ተነስ፣ ነያስ ወላንሳ አስነሽ። ማን እዚህ ጋር አሁን እንድትባሉ አይደለም። ምንድነው ሰው ያንበረከካል? ለምን ሆነ ምንድን ነው ያጣላችሁ? ነው እያሉኝ፣ አለ በቃ ምንም እንስማማ አልቻለም። በቃ እ ሰው አይደለችም በቃ እኔ፣ ያኔ ያኔ አትፍቻለሁ። በቃ የሰው ልጅ እኮ አንዴ ይማራል አይደል? በቃ ይቅር በሉ። እሙን እሙን እራሱ ይቅር ተበለኝ። መጀመሪያ እኮ ድንገት ተነስተህ እኮ ይዘሀት ስትል ለሟላሰብክ ለራስ ብቻ ነው ያሰብኩ። አንቺ ደግሞ እኔ እኔ መጠየቅ እፈልጋለሁ እግዚአብሔርን መጠየቅ እፈልጋለሁ። በትክክል እንድትመልሽልኝ እኔ እፈልጋለሁ። ምን ሆነሽ ነው አንቺ እኔ በሌለሁበት ባዶ ቤት ውስጥ እህትሽን ጥለሻት ሄድሽው? እንደ ቀበርሻት እኮ ነው የምቆጥረው፣ እንደ ገደልሻት ነው የምቆጥረው። ይሄ ነው አይደለም እሱ ነው እንደሚገዛሽ። አንቺ ንገሪኝ ስለምንደሄድ ጤነኛ አይምሮ ነበረች። ግን ይዘን ግን አስበሽበት ነበር የሄድሽው። አሁንም ስላስገድደሽ ነው እንጂ መመለስና ከእሷ ጋር መሆን አትፈልጊም። እና ታዲያ ዝም በላ አንተ፣ እሱ ጋር አይደለም፣ ስለ አንተ አይደለም እያወራ ያለ፣ እሷ ነው እያወራ ያለ። መሀል አትግባ። እሷ ጋር መሆን አትፈልጊም። ሰለቸችሽ፣ እሷ መንከባከብ ሰለቸሽ። እና ካልሰ ካልሰረችሽ ታዲያ እንዴት ነው? እሱ በምን ሂሳብ ነው አንቺ ጥለሻት የምትሄጂው? ዘይት ያለብረሚጣዝበላእንዳልይ ቆሎ ነው ፊት ላይ የምደፈው ምን አድርጋ ነው እስኪ ንገረኝ። ምንድነው ሲያደርገች ከስራ በወጣው በገባው ቁጥር እሳት ሆና እሳት ጎርሳ ባዶ ቤት ውስጥ ላት ወይ የሚሰራ ነገር የለም ምንድን ነው ቤቱ ምን አይነት ነው ምንድን ነው ቤቱ ምን አይነት ነው እንደ ሰው ቤት ይህን እንደ ከሰል መዳበሪያ ውስጥ ነው የምትኖረው ተው እንጂ እና አሁን እኔ ወደፊታችሁ እንዴት ነው የሚሆነው ነው? በዚህ ዓይነት የሰው ልጅ ዘይህ ባይኖር ባለው ነገር ይሰራል። እንዴት ስለምትበሉትና የፃ መሆናችሁ የሚያስታውቀው እኮ ስለምትበሉት ስለዘይት ነው። የእናንተ ወርዳችሁ የምታስቡ ስለዘይትና ስለ ጨው ነው። ገባሻ አይደል

አይደለም አሁን ያልከውን ነገር ድገም ውስጥ ድገም ታስወርድ ኧረ አንተ ይሄ አስጠሊቃልን እንትና አትበል አትናገር ስማኝማ ሰው መሆን እፈልጋለሁ እንደ ጨርቄ እንደዚህ እየጎተትኩ እንደዚህ እየጎተትኩ ልሂድ እንደ መሬት ለመሬት እቺ ሰው ነች ብዬ ምን አረገች እዚህ ጋር አትባሉ አሁን እዚህ እመታችሁ አትባሉ እርጉዝ ይመታል እንዴ እርጉዝ ይመታል ባለፈው ልንከባከባት ምናምን ስትል አልነበር አረች ለነገሩ አህያ እርጉዝ ሚስቱን እርጉዝ ነሽ ብሎ መርገጥ አያቆምም ይባላል አህያ ሁለታችሁ ማህያ ናችሁ ሲጀመር መጨረሻችሁ ምንድን ነው አለመደራረስ ትችላላችሁ። ሲቀጥል እየመጣችሁ እኛ አትበጥብጡን። እሷ ታማለች። ብዙ ጭንቀት አለብኝ እኔ ማስታመም አለብኝ እሷን። እናንተ በየጊዜው እየመጣችሁ ሲፈልጋችሁ በፍቅር አበድኩልህ ተባበድኩልህ ትላላችሁ። ሲቀጥል አንተን አክብሬ ነው እንጂ ሰላ ስርዓት ወንድ አትባሉ፣ እንደውሻ ውሾች ምን ያባላቸዋል? የሰው አይምሮ እንደዚህ ደረዝ ሚሮ ዚ ወላታ ምን የሆነ ነገር በያቸው እዚህ ጋር እቺ ልጅ በስንት በአስተሳሰብም በምንም ትበልጣቸዋለች፣ ትበልጣችዋለች። ይገርማቸው የምትያቸው ነገር አለ ሰምተሻላ? የሚያወሩትን ነገር ወዲሽ ውስጥ ነው ያለ። እንዴት ልታረጂው ነው? ልጅ አባታ ያስፈልገዋል